ወስዶዋለች እንዴ? አባትሽ፣ እየነገርኩት አዘራፍ ወስዶዋለች። አይደለም እማዬ፣ ምንም የለም፣ ምንም የለም። በቃ እማዬ፣ ጠዋት ከዚህ መኝታ አለው ካልሷ፣ በቃ ማንም ሊወስዱ አይችልም። እራሷ ነች ሁሉንም በቃ ተረጋጊ፣ ገንዘብ አይደል የጠፋው ሰርተን እንተከዋለን። አረ ገንዘብ ብለን ላልክ ገንዘብ ነው የጠፋው የብዙ ጊዜ ልፋቴ፣ ድካሜ፣ ታሪኬ እኮ ነው የጠፋው። እሷ ስለ መውሰዷ አሁን ማረጋገጫ አላችሁ? እና ናታ እንወስደው ውሃ ናት። ወይ ሰላም ናት። ችንሽ ከመምጣቷ በፊት እንደዚህ አይነት ነገር እዚህ ቤት ተሞክሮ ያውቃል? ስትመጣ ማንም ሰው እንዳያስደነግጣት ቀስ ብለን አናግረናት፣ እቃው እሷ ጋር ከሆነም እንቀበላታለን። አባዬ እኔ ከመኝት አይበስ ተወጣ ይቻታለሁ። ከዛም ናታን ይዛ መርካቶ ሄደች። ሲጀመር ኩላ ትመለስላት ትችላለች። እኔ በጣም የገረመኝ የናታን ተባባሪ ናታን እኮ ሲጀመር ዳጣ ካገኘ በኋላ ያነረስቶናል። አንቺ እንደ ሴትሻ ነገር ማቀጣጣልሽ ናቁ የጠፋ ሰው ኤቢ፣ አንቺ ምንም ስላለጠፋሽ እሷ ነች የምትሄደው። እኔ አብሬ እሄዳለሁ አልኩህ አይደል እንዴ። በዛ እኮ ልጅ ብዙ የተባለ መጽሐፍ አለ እገዛለሁ። ችግር የለውም፣ እኛ እንገዛልሻለን። ቆይ አንተ ከኔ ጋ ብትሄድ ታፍራለህ እንዴ? ኤቢ፣ ለምን አፍራለሁ። መጽቅጠኛ ነሽ። መንገድ ላይ ተወልደሽ ነው ያደግሽ ምን አትመስም እያልክ ነው? ጎዳና እንደዚህ አሳምሮ የሚያሳድግ ከሆነማ እኛን እንግዲህ ቤት ውስጥ ማሰብ ነው። ቆንጆ ነሽ ያልከ ይባለሁ። አዎ በጣም ቆንጆ ነሽ። ኪድዬ እናት ሁለተኛ እንደዚህ እንዳትለኝ። እኔ አፍራለሁ። ታምሪያለሽ ስላልኩሽ ነው የምታፍ፣ አፍራለሁ በጣም። እንግዲህ ዛሬ ፈተናዎች እየተደራረቡባት ይገኛል። አንዱን አለፍኩኝ ስትለው አንዶች እየመጡ ይገኛሉ። እንግዲህ ቤተሰብን ያገኘው እግዚአብሔር ይመስገን ሞገስ የሆነ አባት አገኘሁኝ የእናቴ ጉዳይ እንኳ ብላ ሳትጨርስ ደስታዋን አጣጥማ ሳትጨርሰው፣ በጣም የተለያዩ በጣም ምንም የማጠብቃቸው የማታስባቸው ፈተናዎች እየገጠሟት ይገኛሉ። እንግዲህ የመጀመሪያው እቺ ኤቢ የምትባለዋ ወይም አብይ የምትባለው እህቷ የአባቷ ልጅ እንግዲህ በጣም በሚገርም ሁኔታ በጣም ነው የተናደደችው። እሱም እንግዲህ የመያች ይዛችም የመናደዷ ምክንያት ዮናታን ዮናታንን እችኛዋ ያው እንግዲህ ኤቢ በጣም ነው የምትወደው እሱ እንደሆነ በጣም ነው የምታስጠለው፣ አይወዳትም ማለት ነው እንግዲህ። የመጀመሪያ ዳጣ ስትገባ ጀምሮ እሱ ደግሞ ዳጣን በጣም ነው የወደዳት። የሆነ ነገሯ በጣም ደስ ይላል ሲል ነበረ። ባለፈውም ግን እንዳያችሁት ቀሚስ ለብሳ ስትመጣ ዋው፣ እንዴት ነው እንደምታምረው ብሎ አሜይዚንግ ብሎ አድንቋት ነበረ። እንግዲህ እሱን ስታደንቅ ደግሞ እሷ በጣም ነው የተናደደችው። እሷ ብቻ ሳትሆን እናትዮዋም እንዴት እንደዚህ ትላለህ ብለው በጣም ተናደውበት ነበረ። ግን እሱ ብቻ ግን የሆነ ነገሯ በጣም ያምራል እንደዛ አልጠበቅኩም ነበር ብለዋለኝ ማለት ነው ከዛም እንግዲህ ለዛም እንግዲህ ያው መስዋዕትነት አስከፍለታለች። አቤጊ እንግዲህ ዳጣን ነይ የሆነ ቲክቶክ ላይ የሆነ እንትን ተጀምሯል እና ቻለንጅ ነይ፣ አንቺም ይሄ መጽሐፍ እየቀደሽ ቪዲዮ ልቀቅልሽ፣ ና ፌሜስ ትሆኛለሽ፣ ታዋቂ ትሆኛለሽ ብላት ነበረ። ዳጣም እንግዲህ ምንም በማታውቀው እሺ ብላ በሰጠቻትን መጽሐፍ እንግዲህ ቡጭቅጭቅ አድርጋ ጠብቀው ነበረ እንግዲህ ያችኛቱም ተንኮል ስለጠብ ስለፈለገች ከዛ ለማጣላት ስለሆነ ዋና ታርጌቷ ከዛ በኋላ እንግዲህ መጽሐፉ በጭቅጭቅ አርጋ ዳጣ ቀደዋለች። ከዛም ልጁ ሲመጣ እንግዲህ እንዴት ነው የሆነው ለምንድን ብሎ ሲጠይቅ ይሄው ዳጣ ነች፣ ቪዲዮው ይሄው ብላ አሳይተው ነበረ። ከዛም እንግዲህ ዳጣን እንዴት ለምን ደስ ተቀጃለች ሲላት፣ ያው እንግዲህ እሷ ቅደጅ እንዳለቻት እና ይሁን ለቪዲዮ ነው ብላ እንደነገርቻት ስትነግረው ኦኬ፣ እቺ ተንኮለኛ እሷ ነች ማለት ነው፣ በጣም ነው የሚገርመው ብሎ እንግዲህ እሷንም አምጥታ ፊት ለፊት ነበር ያፋጠጣቸው። እንግዲህ ሲፋጠጡ ዳጣ የታባሽ ነው ይቀድርኩልሽ እኔ የት ነው ይቀድርኩልሽ ቀደር ኩልሽ ብላት ነበር። አያሀት አዎ፣ አንቺ ነሽ የቀደርሺው? አዎ እኔ ነኝ የቀደርኩት፣ ግን ደግሞ ቅዳጂው ስላለችኝ እንጂ የቀደርኩት አዎ እኔ ነኝ ብላ ነበር ዳጣ ማለት ነው። ከዛ በሉ በቃ ችግር የለውም። እሱ ዳጣም እንግዲህ ተቆጥታ ነው ይወጣችሁ እሱም እንግዲህ ችግር የለውም፣ እሷ አስተቅደደው ስለማታውቅ ነው። ግን አንቺ ቆሞ ቪዲዮ መቅረጹ ምንም አልተዋጠልኝም ነበር ያላት። አንተ ደግሞ ችግር አለብህ ከዓይንህና ከጆሮህ ማን ነው የምታምነው እያለች ትገኛለች ማለት ነው። እሷም ቢሆንም ዞሮ ዞሮ ዛሬ እንግዲህ ነይ ዳጣ፣ ዛሬ ለጠፋሽው ጥፋት ቅጣት ትቀጫለች ብሏት ነበር። እንግዲህ ያው ይቅርታ ብለዋለች። ይቅርታም ስትጠይቀው እንግዲህ ይቅርታ አድርጎላታል። ጥፋትና ምነው ይቅርታ መጠየቅ ታላቅነት ነው። ስለዚህ ይቅርታ ታልሽኝማ ምን ችግር አለ ብሏት ይቅርቷን ተቀብሏታል። ከዚያም እንግዲህ ተቃቅፈው ነበረ እንግዲህ ተቃቅፈው እነሱ ይቅርታ ሲባባሉ ዳጣ እና ዮናታን ኤቢ እንግዲህ በጣም ነበር እንጭርጭር ያለችው። ከዛ እንግዲህ የምታደርገው ቅጡ ቢጠፋት እንግዲህ ጠረጴዛውን ነው የወገረችው። ከዛ እንግዲህ ጠረጴዛውን ስትወግረው በጣም ነው እነሱም ደንግጠው ምን ሆነች ነው ያሏት ማለት ነው። ከዛ ማለያየታችኋለች። ከዛም በኋላ እንግዲህ ዮናታን እስኪ ዛሬ ለጠፋሽው ጥፋት ቅጣት ትቀጫለሽ ብሏታል። እሺ ምንድነው ነው ቅጣቱ? ቀጣለሁኝ ግን የከበደ ቅጣት እንደማትቀጣኝ ተስፋ አደርጋለሁኝ ብለው ነበረ። ከዛም እንግዲህ ዛሬ ቅጣትሽ ምንድ ነው ታቂያለሽ? የቀደርሹ መጽሐፍ ዛሬ ከኔ ጋር ሄደሽ መጽሐፉን ትገዣለሽ። ለቅጣትሽ ይሄ ነው ቅጣትሽ። ስለዚ አብረሽኝ ታካሂጃለሽ መርካቶ ብሏት ነበረ። እሺ አለችው ማለት ነው። ግን እሱ እንደዛ ሲላት አበጌ ኖ አይሆንም፣ እኔ የምመገዛው መጽሐፍ ላይ ስቀጥል ደግሞ የተቀደደው መጽሐፍትን እኔ እገዛለሁ ብዬ አለዋኛ አደ እሷ መሄድ አይጠበቅባትም፣ እኔ ራሴ ካንተ ጋር እሄዳለሁኝ ብለው ነበረ። እሷ ያጠፋው ሰው ቅጣትን የሚቀጠው ያጠፋ ሰው እ ያላጠፋ ሰው አይደለም። ስለዚህ ይሄ ደግሞ ለጥፋቷ ቅጣት ነው። ስለዚህ ቅጣቷን ደግሞ ወዳ መቀበል አለባት ነው ያለው። ማለት ነው እንደዛም ሲል እንግዲህ ዳጣ፣ አዎ እንደውም እዛ ድረስ ከመለፋት ይሄ ጃለሽ፣ እሺ በቃ እናንተ ሂዱ ብላ ነበር ዳጣ። ምክንያቱም ሁኔታውን ሁኔታውን ነገሩ ስታየው ምንም ነገር ደስ ስለላላት በቃ እናንተ ሂዱ፣ እሺ በቃ ነያ ለዲም ስትል፣ አጥፈተሻል፣ ተቀጫለሽ አይደል? ጥቅጣት ደሞ ላጠፋሽ ጥፋት ደሞ ጥቃት ለመቀጣት ሌላ እንትን ያመጣብሻል ሲላት እኔ ላለም ሄር ሳይሆን በቃ እሷ ጋር ሄዱ ብለው ነበር። እሷም እንግዲህ አበጊ አብሬ ሄዳለው ብትለውም ዩናታን አብራው ዲቴል ስለላልፈለገ በቃ ሌላ ቀን ትሄጃለሽ፣ ሌላ ቀን አብረን እንሄዳለን ብሏታል። መጽሐፍ ገዛልሁኝ ብትለውም ካስፈለገኛን ገዛልሽ ልሻለን አለበለዚያ ደግሞ ሌላ ቀን ሄደን እንገዛለን ነበር ያላት ማለት ነው። በዛም እንግዲህ በጣም ነው የተናደደችው። እንደዛ ተያይዘው እነሱ ሲወጡ እሷ በጣም ነው የተናደደችው፣ የተቃጠለችው። እንጭርጭር ነው ያለችው ማለት ነው። ከዛም ስለተናደደች እኔ ቆይ እዚህ ቤት አንቺማ ከቆየሽ ወየውልሽ እኔ አቃለሁኝ ብላ ነበር የፎከረችባት በዳጣ። ዳጣና ዮናታን እንግዲህ ተነስተው ሂደው ያንዳንድ ነገሮችን እያወሩ ሂደዋል ማለት ነው። እንግዲህ መርካቶ መጻፋቸውን ገዝተው በታክሲን ህርብትለውም ዳጣ እሱ በእግራችን ወክ እናድርግ እየተንቀሳቀስ እያወራን እየተጫወተ ነን ይሄድ ይዟታል እንግዲህ። እያወሩ ያለ እንግዲህ ስለ ቤተሰቡ እሱ እንዴት እንደሆነ እያወሩ ነበረ። እሱ ባለ ሀብት ልጅ እንደሆነ እዚህም ያለው ይሄኛው ሰውየው የአባቱ ጓደኛ እንደሆነ የአባቱ ጓደኛ ለትምህርት እዚህ ሲመጣ አብሮ እነሱ ጋር እንዲያደረገው ነግሯታል። ከዚያም እንግዲህ ዳጣም አንቺሳ እናትና አባትሽ አታውቂያቸውም ወይ ብሏት ነበረ። አይ አባቴን አቋሉኝ አሪፍ አባት አለኝ ብለዋለች። እናተሽ ሲላት ባክ ከዚህ ነገር እንውጣ ነው ያለችው ማለት ነው። ዳጣ ብዙ ነገር ማውራት ስላልፈለገች፣ እሽ በቃ እንዲያስጨንቅሽ አልፈልግም ግን ችግር የለውም ግን ጎዳና ላይ ናደርሱ እርግጠኛ ነሽ እያላት ነበረ። አዎ እንደዛ ነው ያደግኩት። ደግሞ እኮ በጣም ነው የምታምረው ጎዳና ላይ አድጎ እንደዚህ ማማር ይቻላል እንዴ እያላት ግዴ። ዳጣም እየተሽኮረመመች ነበረ ከዛሬ ቀጥለ ግን እንደዚህ እንዳትለኝ እያለችው ነበር፣ እሷ ለራሱ እሱም እንግዲህ እንዴት ታምሪያለሽ ስላልኩኝ ይህን ያስክል? አዎ ድጋሜ እንደዚህ እንዳትለኝ አፍራለሁ እያለችው ነበረ። እኔ ኮ የአዳራዳ ልጅ መስለሽኝ የምትፈሪያን መስለኝ ነበር ይህን ያክል ታፍሪያለሽ እያላት ነበር። እንግዲህ ከዛም እየተጫወቱ ነው የመጡት ማለት ነው። በዛም እንግዲህ ቆንጂት ወይዘሪት ኤቢ እንግዲህ ቤት ውስጥ እነሱ ወጣ ሲሉ ቀጥታ ሂዳ እናትና አባቷል ክላስ ነበር የገባችው። ክላስ ገብታ ምህቷ ውሃ ተኝታ ነበረ። ከዛም ተነሽ ውጭ ብላ እሷን ገለማምጣ ካስወጣቻት በኋላ እንግዲህ ገብታ የእናቷን የሳጥን ከፍታ እንግዲህ የእንትኑን መሳቢያዋን ስባ እንግዲህ ያሏትን ወርቆች፣ ዳይመንዶች እንግዲህ አዋላልቃ ነው ያወጣችው ማለት ነው። አዋላልቃ እንግዲህ በኪሷ ጎድጉዳ ይዛ ወጥታለች። የት እንዳደረገችው በሚገርም ሁኔታ አይታወቅም። ግን አጋጣሚ ስትወጣ እናትየዋ ከውጭ መታ ስለነበረ ከውሃና እናትየዋ ተከትለው እየመጡ ነበረ። ውሃ እንግዲህ ቀድማ እሷ እንደርሳባት ስትገባ አንደኛው ብራስሌቱ የአንገቱ ብራስሌት በዚህ የእጇ ይሁን አይዶ ነው ከኬሷ ተንጠልጥሎ ነበር። ና ውሃ ልክ ምጥት ስትለባት በጣም ነው የደነገጠችው። ስትደነግጥ ምን ነሽ ነው ምናምን ስትላት ምን አገባሽ ምናምን ብላ ገለማ መጠቻት። ከዛም እንግዲህ የተንጠለጠለን ስለነበረ ያን የተንጠለጠለውን አይታ ውሀ ምንድን ነው ይሄ ኪሱ የተንጠለጠለው ብላ ጠጋ ስትላት እንግዲህ ውሀን በጥፊ ነው የመታቻት። ውሀን በጥፊ ስትመጣት እንግዲህ ውሀ ደግሞ ምን አባሽ ብላ ግብግብ ስትገጥም እናትየዋ መጣች። እናትየዋ መታ? ምንድን ነው እናንተ ርሜልካችሁ እንደዚህ ምና ምናም ብላ ነው ተቆጣታ። ያው ተክላስ እንዲወጡ አባረቻቸው። ማን ነው ምክንያቱም ሌላ ነገር ምንም ትስላላላት ሶ እንግዲህ ኤቢ ተዛ ተነስታ ይዛ ነው የወጣችሁ ያንንም ይዛ ወታ ተነስታ እንግዲህ የት እንዳደረገችው አይታወቅም። በኋላ እንግዲህ እናትየዋ ውጭ ላይ ቆይታ ስለነበረ ትንሽ ተኝታ ስለነበረ ሶስ ከዛስ በቃ በጣም መታ አጠገቧ ቁጭ ብላ ነበረ። ቀሰቀሰቻት እናቷን። ከዛም እንግዲህ ምንድን ነው ምን ሆነሽ ነው ስትላት እቺ ልጅ ምንም አላመረኝም በዛ እያለች ነበር። ምንድነው የተፈጠረው ነገር ስትላት ሌባ ነገር ነው። ጧት እኮ ክላስ ሽ ገብታ ስወጣ እያዎች በቃ እሷ ላይ ሰረቀችው ለማለት ነገሮችን አደራረገች ኦልሬዲ እንደዛ ነው ብላ ተናገረ ማለት ነው። ግን ብትናገርም እናትየዋ በቃ ማለት በዛ በዚህ ብላ ግዴታ ህዲያ ሻንጥ ፈት እንዲፈትሽ ነው ያስደረግቻት። ስትሄድም እናትዮዋ የለም እቃው የለም ማለት ነው። እኮ ነግሬሻለሁ፣ አራዲያናት በዛው ነው የምትጠፋው፣ ላትመለስ ትችላለች፣ ምናምን እያለች ነገሮችን እያስመሰለች ነበረ። እናትዮዋን በጣም ነው የደነገጠችው። ከዛም አባትዮው ተደውሎ ተነገረው። ከዛ አባትዮውም እንግዲህ ሲመጣ ያለውን ነገር እንትን ሲሉ አባትየው እንግዲህ ኤቢን አረፈ አንቺ እንደ ሴት ውሻ አታቀጣጥሌ ነገር እያለ እንግዲህ ገልምጧታል። እንግዲህ አባትየው ምንድነው ያለው ስትመጣ እንደታስደነግጧት ተዋት፣ እኔ ቀስ ብለን እንጠይቃታለን እያላት ነበረ ነበር ያንን ስትል ደግሞ እናትየቱ በጣም ነው የተናደደችው። ምክንያቱ እንዴት እንደዚህ ትላለች፣ ጭራሽ እንደታስደነግጧት እያልክ ትላለህ እንዴ፣ በቃ እኔና ይሄ ቀን ይለፍና እኔ እናንተ የምንነጋገረው ነገር አለን እያለች ይዛተችበት ነበረ። ሰውየው በጣም ነው እንትን ያሉ ማለት ነው እንግዲህ እነሱ የጠበቁት ዳጣ ያንን ዘርፋ በዛው ሄዳለች ብለው ሲጠብቁ ሲጣብቁ እሷ ግን ምንም አታቅም፣ ምስኪኔ የጫውቀል ተነስታ ከእናቷ ጋር ፈገግ እያሉ እየሳቁ መጥተው ነበረ። ልክ ቤት ሲገቡ የቤቱ ሰው እንዳለ ኩስትርትር ብሎ እየጠበቃቸው ነበረ። እነሱ በማያቁት እንግዲህ ቤቱ በጣም ተበጥብጦ ስለነበር ማለት ነው እንግዲህ። እዚህ ጋር ትንሽ ነገሮች ይከብዳሉ ብዬ አስባለኝ። እናትዬቱም እንግዲህ ልትሰልባት፣ ልትናገራት ትችላለች። ምክንያቱም በጣም ነው የተናደደችው። ፖሊስ መምጣት ያለበት ምናምን እያለች ነው እንግዲህ ውሃ ለሰራተኛዋ ስትነግራት፣ ሰራተኛቱም በጣም ነው ያዘነችው። እርግጠኛ እኔ እንደማስበው ያው ሰራተኛዋ እንግዲህ የዳጣ እናት ናት ብዬ ግምቴ እስካሁን፣ ግምትም ሳይሆን ብቻ የራሴ ሀሳብ ነው፣ የእናንተም የሁላችንም ሀሳብ ነው ብዬ ተስፋ አደርጋለሁ። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ያደርጋችሁ ታብቁንዶች ይሄ እንግዲህ ቀጣይ እንገናኝ ባይ